ዓለም ባንክና አይኤምኤፍ ከዛሬ ጀምሮ እስከ ፊታችን ቅዳሜ የጋራ ጉባኤ ያካሂዳሉ። በዚህ የብሪተንውድስ መንትዮች ሳምንት ላይ የበርካታ ሀገራት የፋይናንስ ሚኒስትሮች፣ የማዕከላዊ ባንኮች ኃላፊዎች በዘርፉ ጥናት የሚያካሂዱ ምሁራንና የኩባንያ መሪዎች ይሳተፋሉ። በዋሽንግተን ዲሲ የሚካሄደው የሁለቱ የዓለማችን የፋይናንስ ተቋማት ጉባኤ ከሌሎቹ የቀደሙ ዓመታት ጉባኤዎች የተለዩ መልኮችን ይዟል። ከሁሉም በላይ የአሜሪካ ሁኔታ ተጠቃሽ ነው። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ዳግመኛ ከተመለሱ ወዲህ ባለፉት ወራት ሀገራቸውን አሜሪካ ወሳኝ ከተባሉ ዓለም አቀፍ ተቋማትና ልዩ ስምምነቶች አስወጥተዋል ይሁን አሜሪካ ከአይኤምኤፍ እና ከዓለም ባንክ አባልነት አልወጣችም። ይህ በራሱ ትርጉም ያለው ነው ብሏል አትላንቲክ ካውንስል ላይ የወጣ አንድ ትንታኔ። የብሪተን ውድስ መንትዮች የዘንድሮ የጋራ ጉባኤ ዛሬ ሲጀመር፣ ዋና የትኩረት ነጥቦቹ አምስት ጉዳዮች ናቸው። እነዚህ አምስት ጉዳዮች በዓለም ኢኮኖሚ ላይ ከፍተኛ አንደምታ የሚኖራቸው እንደሆነ ተነግሯል። አንደኛው ጉዳይ በዓለም አቀፍ ደረጃ የምጣኔ ሀብት እድገትን ማስቀጠልና የሚግለበ በለበውን የዋጋ ንረትና የዋጋ ግሽበትን ሰከን ቀዝቀዝ ማድረግን የተመለከተ ነው። ሁለተኛው ነጥብ ከባለ ሁለት ስለት ቀውስ መዳንን ይመለከታል። ባለ ሁለት ስለት ቀውስ ቀውስ የተባሉት ሀገራት በአንድ በኩል በአሜሪካ የታሪፍ ጫና እየተደቆሱ መሆኑንና፣ በሌላ በኩል ደግሞ በቻይና ኤክስፖርት ከአቅማቸው በላይ እየተጫኑ መምጣታቸውን ነው። ሀገራት ከዚህ ባለ ሁለት ስለት ቀውስ ራሳቸውን እንዴት ማትረፍ አለባቸው የሚለው ቁልፍ የመነጋገሪያ ጉዳያቸው ነው። ሦስተኛው የአንዲት አገር ከአይኤምኤፍና ከዓለም ባንክ ጋር ያላትን ግንኙነትና አሁን ያለችበትን ሁኔታና መጻኢ እጣ ፈንታዋን ለሀገራት ጭምር በተሞክሮነት የሚቀርብበት ነው። በዓለማችን በከፍተኛ ማኅበረ ኢኮኖሚ ቀውስ ውስጥ ይገኛሉ ከተባሉ ሀገራት አርጀንቲና ዋናዋ ናት። የአሜሪካና የሁለቱ መንትያ የፋይናንስ ተቋማት የቅርብ ወዳጅ የሆነው የፕሬዝዳንት ዣቪየር ሚለኢ መንግስት ሀገሪቱ ሀገሪቱን ከገባችበት የኢኮኖሚ ማጥ እየታደጋት ቢሆንም አሁንም ከፈታኝ ሁኔታዎች ጋር እየተላጋች ነው። ይህ ለሌሎች ሀገራት በተሞክሮነት ይነሳል። የአርጀንቲና ኢኮኖሚ ከገባበትና እየሰመጠ እየተዋጠ በመግባት ላይ ካለው ማጥ ለማላቀቅ ከሁለቱ የዓለማችን የፋይናንስ ተቋማት እስካሁን የጎረፈለት የገንዘብ መጠን 43 ቢሊዮን ዶላር ደርሷል። ይህም አርጀንቲናን ከአይኤምኤፍ እና ከዓለም ባንክ ከፍተኛ ብድር ያለባት የዓለማችን ቀዳሚ የሁለቱ ባለ ዕዳ ሀገር አድርጓታል። ይህ በተሞክሮነት ለሌሎች ሀገራት ይነሳል። አራተኛው ጉዳይ ሁለቱ የፋይናንስ ተቋማት የያዟቸውን ተልእኮዎች ከአሜሪካ መንግስት አሁናዊ አቋም ጋር በብልሃት ማመቻመች የተመለከተ ነው። ፕሬዚዳንት ትራምፕ ለዓለም ባንክና ለአይኤምኤፍ የሰጧቸው ቁልጭ ቅልብጭ ያለ ማሳሰቢያ የመሰለ ምክር አለ በተቋቋማችሁበት ዋና ተልእኮች ኮርሚሽንስ ላይ ብቻ አተኩሩ የሚል ሁለቱ ተቋማት ግን ዋና ተልእኮዎቻቸው ከዓለማችን ሁኔታ ጋር እየሰፉ መጥተዋል ከተወሰኑ ዓመታት ወዲህ ለምሳሌም የፆታ እኩልነት አካታች እድገት የአየር ንብረት ለውጥና ዘላቂ ልማት የተባሉ ተጨማሪ ተልእኮዎች አሊያም የተልእኮ ማስፋፋቶች የሁለቱ የፋይናንስ ተቋማት ካካተቷቸው መካከል ይጠቀሳሉ። የፕሬዝዳንት ትራምፕ አስተዳደር ግን ከእንዲህ ያለው የተለጠጠ ተልእኮ ፈንጠር በሉናም ትኩረታችሁን በተቋቋማችሁላቸው ዋና ዓላማዎችና ተልእኮች ላይ ብቻ አድርጉን የሚለው በዚህ የዓለም ባንክና የአይኤምኤፍ ጋራ ሳምንት ከሚጠበቁ ዋና ዋና አጀንዳዎች መካከል በተለይ በማደግ ላይ ያሉ ሀገራት በትኩረት የሚጠብቁት አምስተኛውን ነጥብ ነው። አምስተኛው የዚህ ሳምንት የዓለም ባንክና የአይኤምኤፍ መወያያ አጀንዳም የመንግሥታዊ ብድር አሰራርን እንደገና ስለማዋቀር የተመለከተ ነው። ለመሆኑ ይህ ምን ማለት ነው? በቁንጽሉ እንመልከተው። የመንግሥታዊ ብድር እንደገና መከለስ ሶቨሪን ዴፕት ሪስትራክቸሪንግ ማለት በፋይናንስ እጥረት ውስጥ ያለ ማንኛውም ሀገር ከአበዳሪዎቹ ጋር የዕዳ አከፋፈሉ እንደገና እንዲጤንለት የመወያየት ሂደት ነው ማለት ነው። በዚህ ሂደት ከፊል የነበሩት ብድሮች ወይም ቦንድ ከፊል በአዲስ ብድሮች አሊያም ከፊል በገንዘብ ተቀይረው ይከፈላሉ። አይ ኤም ኤፍና የዓለም ባንክ ለመንግስታት የሚሰጧቸውን የብድር አይነቶች አሰራራቸው እንደገና እንዲከለስ ይሻሉ። እንደገና አሻሽሎ ለማዋቀርም እድሉ አላቸውን የሚባለው በመንግሥታዊ ብድር የክለሳ ሂደት ሁሉንም ወጪ በተመለከተም በተወሰነ ጊዜ የተጠበቀ ስምምነት ሊኖር ይችላል። ሁኔታውን የሚከታተሉ በተለይ የምጣኔ ሀብትና የፖለቲካ ተመራማሪዎች ይህ ዓመታዊ ስብሰባ እንዴት እንደሚካሄድና አሜሪካ በብሪተንውድስ ተቋማት ውስጥ ከሌሎች አገራት ጋር እንዴት እንደምትሰራ ለማስተዋልም ዕድሉን የሚሰጣቸው ነው ብለዋል።